ዛሬ አንድ ግጥም ይዤላችሁ መጥቻለሁኝ። ግጥሙም የሚመለከተው የሰው ቤት ለሚሰሩ እህቶቼ ነው፣ እኔም ጭምር ማለት ነው። እናም ደግሞ ለአሰሪዎችም ጭምር ነው። አሰሪዎች ሰራተኝነት ማለትም የሰው ቤት ሰራተኝነት በደም ውስጥ ወይም በአጥንት ውስጥ ያለ በሽታ እስከሚመስላቸው ድረስ ሰራተኛን የሚንቁ አሰሪዎች አሉ። እንዲሁም ደግሞ በዛ ንቀት ተጽዕኖ ስር ያለን እህቶችም ስላለን ረዘም ያለ ግጥም አዘጋጅቻለሁኝ በክፍል በክፍል ለማድረግ እሞክራለሁ። ረጅም ስለሆነ ሁላችሁም እንድትከታተሉልኝና እንዲሁም ለሚመለከተው እንድታደርሱልኝ በትህትና እጠይቃለሁ። ቆይ ለምንድን ናቁኝ ክርክር ስላለኝ ስለ ሰውነቴ ስለ ስሜ ትርጉም ማንም ሰው እንዳይቀር በግጥም የችሎት ፊት ሁሉም እንዲታደም በራሳቸው ዘዬ ስምን ያወጡልኝ በሕሊናቸው ህግ እንዲከሰሱልኝ በግጥሜ ችሎት ፊት ዳኛ እኔው ሰየምኩኝ። ከችሎቱ ፊት ቀርቤ ክርክሬን እንድናገር ግጥሜ ዳኛው ተናገረኝ አንድ ነገር፣ ከችሎቱ ምን አመጣሽ? ልታስቀጪ ማንን ከሰሽ? እንደሆነ በይ አስረጅ ተናገር እስኪ እንስማሽ፣ አለኝና ግጥሜ ዳኛው ተቀመጠ ከወንበሩ እኔም ቆምኩኝ በህዝቡ ፊት ስለሆነ ክርክሬ መጀመሩ እኔም ጀመርኩ ክርክሬን ለማስመለስ ክቡር ስሜን ሰርቺ ልለወጥ ላግዝ ቤተሰቤን፣ ከሰው ቤት ብገባ ሰባበር ቅስሜን። ቆይ ለምንድን ናቁኝ? ቆይ ለምንድን ናቁኝ? ከሰውነት ምን አጡብኝ? ፍጹም እንዳላስብ መድከም ወይ መታመም እረፍት ምንድነው? ምን ያደርግላታል? ሰራተኛ አታርፍም ብለው ያስባሉ፣ ሰው አልመስላቸውም። ሰው ነኝ ወይስ ድንጋይ? ተፈጥሮዬ ከምንድነው? አሞኝ የማልተኛ ደክሞኝ የማላርፈው ፍቅደውልኝ የምደሰት ፈቅደውልኝ የምሳቀቅ ሲፈልጉ የሚጥሉ ሲፈልጉ የሚያነሱኝ የነሱ ቃ ያደረጉኝ ሰው ነኝ ወይስ ድንጋይ? ስሜት አልባ ደስታማ ላይ አለባበስ አካሄዴ አመጋገብ ሰው መውደዴ አለቆች የሚወስኑት ቦታ ያጣው የኔ ስሜት ሰው ነኝ ወይስ ድንጋይ? ስሜት አልባ ደስታማ ላይ መዝናናቱ መደሰቱ መጫወቱም ከሰው ጋራ እርሜ የሆነው በእኔ ተራ ሰው ነኝ ወይስ ድንጋይ? ስሜት አልባ ደስታማ ላይ አሁንም አልኩ አሁንም አልኩ ክርክሬን እየቀጠልኩ ኩላሊቴን ቢያመኝ ወይም ጨጓራዬን ከባባድ በሽታም ቢፈትን ጤናዬን ከአቅሜ በላይ ሆኖ ፊቴ ቢነግራቸው ጠና መታመሜን ፓናዶል የሚባል አላቸው መድኃኒት ወይም ቫይታሚን ሲለኔ ብቻ ያሉት ማንም አይጠፋውም ማንም አይጠፋውም። የፓናዶል ትርጉም ያስታግሳል እንጂ በሽታ አያክምም። አረ ለምናቁኝ፣ አረ ለምናቁኝ፣ ከሰውነት ምን አጡብኝ? ከአፋቸው የወጣውን ካፋቸው ቃል ባከበርኩ፣ ዝቅ ብዬ ትዕዛዝን በተቀበልኩ ታዲያ ለምን በምን መስፈርትን የተናኩ?